የ2018 ዓ ም ገና የዓመት ጅማሮው ዋዜማው ላይ ሆኖ ነው የኢትዮጵያን ታላቅነት ለዓለም ከሚያበስሩ ምልክቶች አንዱ የሆነው አባይ ለእናት ሀገሩ በፍቅር የወደቀው ህዳሴ ተመረቀ። ደግሞም የዘመን መክፊያ ሆነ። ካትችሉም ወደ ችለዋል። ትርክት ተቀየረ። ሩጫው ቀጥሏል። ይህችን ታላቅ ሀገር ከተለመደው የእንቅልፍ ጉዞ ከሚገባት ከፍታ ላይ ማኖር ደግሞ ዓመት ይሉት የዘመን መስፈሪያ ይህንን አይፈቅድም። እናም እመር ብሎ ከትንንሽ ጉዳዮች ወደ ትላላቅ ሀገራዊ ምስሎች መዝለልን ይጠይቃል። የዚህ ሁሉ ጉልበት ማግኘው ደግሞ የአቋምም የ የአቅምም ድምር ውጤት ኢትዮጵያን ለኢትዮጵያውያን ማስረከብን እውን ያደርጋል። ይኸው ዛሬ ከወደ ምስራቅ እንደተሰማው ያለ የምስራች ዜና 2017ና 2018 ልክ እንደ መቶ ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቅን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ አስር ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ።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 ኢትዮጵያን ወደ ታላቅነት የመመለስ ስራው ዋና ትኩረት ደግሞ ለነገው ትውልድ የመቻል አቅምን ዛሬ በተከናወኑት አሻጋሪ ፕሮጀክቶች አይነት የኢትዮጵያን መልክ በሚቀይር መልኩ ይከናወናሉ። በኢትዮጵያ አዲስ ትውልድ የመፍጠር ትጋትና ህልም ዛሬ ላይ እውን እየሆነ ይገኛል። በጉባ ህዳሴን ስናስመርቅ፣ ህዳሴ ተመርቋል። ሌሎች ከፍ ከፍ ያሉ ፕሮጀክቶች፣ ሜጋ ሜጋ ፕሮጀክቶች እስከ 30 ቢሊዮን ዳላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸዋሉ። የሰላሳው ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት አምስት እና ስድስት ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የሶስት ነጥብ አምስት ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው። እንዲሁም እጅግ ግዙፍ የሆነ የፈርትላይዘር የማዳበሪያ ፋብሪካ ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከመቶ ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን ሶስት ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን፣ ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። የኢትዮጵያ የማንሰራራት ብስራት ሲሰማ የኋላውን ትቶ ሳይሆን ትውልድ ሊማርበት በሚችል መልኩ የትላንትን ታሪክ ለወደፊቱ እምርታ መስፈንጠሪያ ግብዓትም ማድረግን ይሻል። ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ የያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው ይሆን ነው ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳርስ ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት፣ የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል።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 የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን፣ ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ።